በተመሳሳይ ጊዜ በጣም አስደንጋጭ የሆነ ታላቅ ፈተና ገጥሟቸዋል። ይህ መቅሰፍት ምንድን ነው? አሜሪካና እስራኤል። አሜሪካን ገዳይ የሆኑ አውሎ ነፋሶች ታላላቅ ግዛቶቿን እየመጣ ነው። እስራኤል ደግሞ እንደ ችቦ እየነደደች ነው። ለመሆኑ እነዚህ ፍቅራቸው ላይ በጠስ የተጋመዱ ሁለት ሀገራት በተመሳሳይ ሰዓት ምን ገጠማቸው? እስራኤል እና አሜሪካ ሁለቱ ወዳጅ ሀገራት በተፈጥሮ አደጋ ምክንያቶች ከፍተኛ ፈተና ውስጥ ናቸው። በታሪክ ሰፊ ሸራ ላይ ሁለት ሀገራትን እንሳል። በሰማይ የተገናኙ ኮከቦች፣ በፍቅርና በተስፋ የተሳሰሩ ሀገራት። እስራኤል የተስፋው ምድር በዮርዳኖስ ወንዝ ዳርቻ በወይራ ዛፎች ጥላ ስትዘምር፣ አሜሪካ ደግሞ የነፃነት እሳት በአትላንቲክ ውቅያኖስ ዳርቻ ስታንጸባርቅ ከመጀመሪያው እስከ ዛሬ የማይነጣጠል ታሪክን ቀርጸዋል። እነሱ ከመሰረታቸው ጊዜ ጀምሮ ተገናኙ። እስራኤል በጥንት የካናን ምድር ላይ ከሺህ ዓመታት መከራ በኋላ በ1948 እንደ አዲስ ተወለደች። አሜሪካ ደግሞ በ1776 የነፃነት መግለጫዋን በዓለም ፊት አወጀች፣ የዲሞክራሲ ችቦ አከታጠለች። የሁለቱ ሀገራት ልቦች በጋራ እሴቶች በነፃነት በፍትህና የተሻለ የወደፊት ህልም እጅ ለእጅ ተያያዙ። ይህ ወዳጅነት እንደ ምድር ውበት ያማረ ነው። እንደ እስራኤል ተራሮች ላይ የሚፈነጥዝ የወይራ አበባ፣ እንደ አሜሪካ ሜዳዎች ላይ የሚወዛወዝ የስንዴ እሸት። የእነሱ ትስስር በጽናት የተሞላ ነው። አሜሪካ ስትነካ እስራኤል ትታመማለች፣ እስራኤል ደግሞ ስትነካ አሜሪካ ልቧን ክፉኛ ያማታል። እናም እስራኤልና አሜሪካ እጃቸውን ዘርግተው እርስ በርስ ይጽናናሉ። በጦርነትም ጊዜ ሆነ በሰላም በቀውስም ሆነ በብልጽግና እርስ በርስ ጎን ለጎን ይገኛሉ። የነሱ ፍቅር ተራ ታሪክ አይደለም፣ በምድር ላይ የተቀረጸ እኔ ነው ይሉታል ጸሐፊያኑ። ከ1948 ጀምሮ አሜሪካ የእስራኤልን መኖር እውቅና ስትሰጥ የዚህ ፍቅር የመጀመሪያ ፊደል ተጻፈ። በየጊዜው በወታደራዊ ድጋፍ፣ በዲፕሎማሲ እንደ አንድ ልብ ይመታሉ። ይህ ታሪክ የበለጠ አያያዛቸው እንደ ሁለት ወንዞች ወደ አንድ ባህር ይፈሳሉ። እንደ ሁለት ወፎች በአንድ ሰማይ ላይ ይበራሉ። ይህ የእስራኤልና አሜሪካ ታሪክ ነው፣ በፍቅር የተሳሰረ በጽናት የጠነከረ እናም በምድር ውበት ያጌጠ። ስለነዚህ ስለ ሁለቱ ሀገራት ዛሬ ላይ ልንነግራችሁ ተገናኝተናል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን አሜሪካና እስራኤል ሀያላኑ ሀገራት በተመሳሳይ ሰዓት ታላቅ የተባለ መቅሰፍት እንዲሁም ደግሞ በትንቢት ወደ ዳንኤል ላይ የተነገረውን ገዳይ ነፋሳትን የሚመስሉ ነፋሳቶች በአሜሪካ ግዛቶች እየነፈሱ ነው፣ ሰዎችንም እንደገደሉ ተነግሯል። እስራኤልን በተመሳሳይ ሰዓት እንደ ችቦ እየነደደች ነው። ለመሆኑ እነዚህ ሁለት ሀገራት የሚያገናኛቸው ምንድን ነው? ፍቅራቸውስ ከምን የመጣ ነው? እንደምንስ ሁለቱ ሀገራት ተጣመሩ? የሚለውን ከናንተ ጋር አብረን ልንፈትሸው ወደናል። ሰናይ ቆይታ ይሆንላችሁ። የሺ ዓመት ታሪኮች ሁለት የዓለም ሀያላን ሀገራት እስራኤል እና አሜሪካ ከመጀመሪያው እስከ ዛሬ ያገኟቸው ፈተናዎች፣ ያደረጉትንም ጉዞ ከእናንተ ጋር ልንፈትሽ ወደናል። እስራኤል በሰደድ እሳት እየተቃጠለች ነው። አሜሪካ ደግሞ ገዳይ በሆነ አውሎ ነፋስ ከተሞቿ እየተናጡ ነው። እነዚህ ወዳጅ ሀገራት እንዴት አብረው ተራመዱ? እንዴትስ እስከዚህ ደረጃ ደረሱ? ይህን አጓጌም አስደንጋጭም ታሪክ ከእናንተ ጋር አብረን እንፈትሸዋለን። ወደ ሺህ ዓመታት ተመልሰን እንግባ። መካከለኛው ምስራቅ በለመለመው ሸለቆና በዮርዳኖስ ወንዝ ዳርቻ እስራኤል የምትባል ምድር ተወለደች። ይህች ምድር በቅዱሳት መጽሐፍት የተስፋዋ ምድር ተብላይ ተጠራች። የአብርሃምና የዳዊት የሰሎሞንም ታሪክ መጽሔት ነበረች። ከከነአናውያን ጀምሮ እስከ ይሁዳ መንግሥት ይህች ምድር በጦርነቶች በወረራዎችና በሃይማኖታዊ ትግሎች ተቀርጻለች። በ720 የአሦራውያን ወረራ እስራኤልን አፈራረሰም። በኋላ ባቢሎን፣ ፋርስ፣ ግሪክና ሮማውያን ኢትዮጵያውያን ተራ በተራ ይህን ምድር ተቆጣጠሩ። በሰባ ዓመት ዓለም የሮማ ግዛት ኢየሩሳሌምን አፈራረሰ። አይሁዶች በዓለም ዙሪያ ተበተኑ። ነገር ግን የእስራኤል ህልም በአይሁዶች ልብ ውስጥ ሕያው ነበር። ከእስራኤል በሺዎች ማይር ርቀት ላይ በአትላንቲክ ውቅያኖስ ዳርቻ አዲስ ሀገር ተወለደች። አሜሪካ በ17ኛው መቶ ክፍለ ዘመን ከአውሮፓ የመጡ ተጓዦች የነፃነትና የተስፋ ህልም ይዘው ወደዚህ ዓለም መጡም። ከጨቋኝ አገዛዝ ነፃ የሆነ ህብረተሰብ ለመገንባትን ተጋደሉ። በ1776 የነፃነት መግለጫው ተፈረመ። ቶማስ ጄፈርሰን፣ ጆን አዳምስ እናም ቤንጃሚን ፍራንክሊን የአሜሪካን መንፈስ በወረቀት ላይ ቀረጹ። ከእንግሊዝ ጋር የተደረገው ጦርነት አሜሪካን ነጻ አወጣም። እናም በ1783 የተባበሩት አሜሪካ ግዛቶች ተወለዱ። ይህች ሀገር በፍጥነት የዓለም መድረክ ላይ ኮከብ ሆነች። የዲሞክራሲ የእድገትና የእድል ምልክት ሆነች። እስራኤል እና አሜሪካ በታሪካቸው ውስጥ ተገናኙ የጋራ እሴቶችና ራዕይን በመጋራት። በ19ኛው መቶ ክፍለ ዘመን የጽዮን ንቅናቄ በይሁዳ ፕሮቶኮል መካከል ተነሳ። ቴዎዶር ሄርልዝ በ1896 በጻፈው የአይሁድ ግዛት መጽሐፍ ለአይሁዶች የራሳቸውን ሀገር የመመስረት ህልም አቀጣጠለም። ከሁለተኛው የዓለም ጦርነትና የሆሎኮስት አሰቃቂ በኋላ ይህ ህልም እውን ሆነ። በ1948 እስራኤል እንደ ነፃ ሀገር ተመሰረተች። አሜሪካ ከመጀመሪያዎቹ የእስራኤልን መንግሥት እውቅና ከሰጡ ሀገራት መካከል ነበረች። የአሜሪካ ፕሬዚዳንት ሃሪ ትሩማን ይህን ታሪካዊ ውሳኔ ፈጸመ። እናም ከዚያ ጀምሮ ሁለቱ ሀገራት የማይነጣጠል ግንኙነትን ፈጠሩ ድርና ማግ ሆነው ተጋመዱም ። አሜሪካ ለእስራኤል ወታደራዊ ኢኮኖሚያዊና ፖለቲካዊ ድጋፍ ሰጠች፣ እስራኤል ደግሞ በመካከለኛው ምስራቅ የአሜሪካን ታማኝ አጋር ሆነች። አሁን ወደ 2025 እንመለስ። እስራኤል የተስፋ ምድር በአስፈሪ ሰደድ እሳት ነዳለች። በኢየሩሳሌም አካባቢ ነበልባሎች ተራሮችን እየበሉ ነው ይለናል መረጃው። ደኖች ወደ አመድነት ሊለወጡ ነው፣ እናም ሰዎች ቤታቸውን ለቀው እየሸሹ ነው። እሳቱ ተቆጣ ዘንዶ ሆኗል፣ ሁሉንም በመንገዱ ይውጣል። እስራኤል የዓለምን ድጋፍ ጠይቃለች፣ ነገር ግን የእሳቱ ቁጣ አሁንም ቀጥሏል። በሌላ በኩል አሜሪካ በራሷ መከራ ውስጥ ትገኛለች። ኃይለኛ አውሎ ነፋሶች እንደ ግዙፍ ጭራቅ ሆነው ከተሞችን እያፈራረሱ ነው። ዛፎችን ከስሮቻቸው ይነቅላሉ፣ ህይወቶችንም ይነጥቃሉ። ከፍሎሪዳ እስከ ካሎራይና የነፋሱ ቁጣ ህዝቡን በሐዘን እልቀት ውስጥ አስገብቶታል። እነዚህ ወዳጅ ሀገራት በተፈጥሮ ሀያል ፊት አሁን የተስፋ መቅረዝ ስሜትን ይጋራሉ። እነዚህ ተፈጥሯዊ አደጋዎች በአጋጣሚ አይደለም የመጡት የአየር ንብረት ለውጥ፣ የአካባቢ መበላሸትና የሰው ልጅ ቸልተኝነት እነዚህን አስፈሪ ክስተት ቶች አባብሷቸዋል። እስራኤል በመካከለኛው ምስራቅ ያለውን ፖለቲካዊ ውጥረት መቋቋም እያለባት፣ አሁን ግን ከእሳት ጋር ትጋደላለች። አሜሪካ የዓለም መሪ ሀገር በውስጣዊ ክፍፍልና በአየር ለውጥ ተጽዕኖ እየተሰቃየች ነው። ነገር ግን በዚህ ጨለማ ውስጥ ደግሞ ተስፋ አለ። እስራኤልና አሜሪካ በታሪካቸው ብዙ ፈተናዎችን ተጋፍጠዋል፤ ጦርነቶች፣ ቀውሶችና መሰሎችን። እነሱ ግን በጽናትና በአንድነት እስካሁን ተርፈው ቀጥለዋል። ዛሬም እነዚህ ሀገራት ከዓለም ማህበረሰብ ጋር እጅ ለእጅ ተያይዘው መፍትሄ ይፈልጋሉ። የአየር ለውጥን መታገል፣ አካባቢን መጠበቅና ሰዎችን መታ። ደግ የጋራ ተልእኳቸው ነው። አሁን ላይ የእስራኤልና የአሜሪካን ታሪክ የጽናት የወዳጅነትና የግል ታሪክ ሆኖ እየተነሳ ነው። ዛሬ እነሱ ከሳትና ከንፋስ ጋር ተጋፍጠዋል። ነገር ግን የሰው ልጅ መንፈስ የማይሰበር ነው። እናም ነገ ከነገ ወዲያም በተስፋ እንነሳለን ይላሉ እስራኤላውያንና አሜሪካውያን። እስከ ሜ 2025 ድረስ እስራኤል በተለይ ደግሞ በኢየሩሳሌም አካባቢ በከባድ ሰደድ እሳት ተጎድታለች። ይህ እሳት በእስራኤል ታሪክ ከሚታወቁት መካከል በጣም አደገኛ ተብሎ የተጠቀሰ ሆኗል። በደረቅ የአየር ሁኔታ በኃይለኛ ነፋስ ምክንያት በሰዓት 60 ማይል ፍጥነት ይምዘገዘጋል እሳቱ። እናም በደረቁም ሆኑ በእርጥብ ቁጥቋጦዎች ላይ እሳቱ በፍጥነት ተስፋፍቷል። እሳቱ በአፕሪል 30 2025 በኤሽታኦልደን አካባቢ ነበር የተ ተነሳው በፍጥነትም ወደ ኢየሩሳሌም አቅራቢያ ተጓዘም። በዚህ ጊዜ እስራኤል እርዳታን ጠየቀች። ወደ 5000 ኤከር መሬት ወደ አመድነት ተቀየረ። ከዚህ ውስጥ 3000 ኤከር የደን መሬት ነው። በላትሮዝ ሸአር ሀጋይ እና ሜሲላት ዚዮን አካባቢዎች እሳቱ ከፍተኛ ጉዳትን እንዳስከተለ መረጃዎች ያሳያሉ። የሮማ ካቶሊክ ትራፒስት ገዳም የወይን እርሻዎችና የወይራ ዛፎችም በእሳቱ ተቃጥለዋል። ቢያንስ 12 ሰዎች ደግሞ በጭስ መታፈንና በቃጠሎ ጉዳት ምክንያት ሆስፒታል ገብተዋል። አስር ሰዎች ቦታው ላይ የህክምና እርዳታ ተሰጥቷቸዋል። ሀ፣ የእሳት አደጋ ተከላካዮች ደግሞ ቀላል ጉዳት ደርሶባቸዋል። አሁን ይህ መረጃ ከወጣ በኋላም አሃዙ እንደሚያሻቅብ እየተነገረ ነው። ዋናው የኢየሩሳሌም ቴላቪቭ መንገድ ሃይዌይ አንድ ተዘግቶ ነበር። ተሽከርካሪዎች ትተው ተሳፋሪዎች ለህይወታቸው ሸሽተዋል። በሚ አንድ መንገዱ ደግሞ እንደገና ተከፈተ። በርካታ ስነ ስርዓቶች እና የነፃነት ቀን ክብረ በዓላት በተለይም ደግሞ በሄርዝል ተራራ የታቀደው ዋና ዝግጅቶች ተሰርዘዋል። ትክክለኛው የእሳቱ መንስኤ እስካሁን እንዳልተረ የተረጋገጠ መረጃዎች ያሳያሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ 18 ሰዎችን በዚህ አደጋ ጥርጣሬ መታሰራቸውን ገልጸዋል። በተለይ ደግሞ አንዱ ከዚህ እሳት ጋር ግንኙነት አለው እየተባለ ነው። የአየር ንብረት ለውጥ በክልሉ ዝናብ መቀነሱና ደረቅ ሁኔታዎች በመፈጠራቸውም የእሳቱ ኃይልን አባብሷል ይላሉ። የመንግስትና የዓለም አቀፍ ምላሾችን ስንመለከት እስራኤል በአስቸኳይ ዓለም አቀፍ እርዳታ ጠይቃለች። ግሪክ፣ ቆጵሮስ፣ ክሮሺያ ጣሊያን፣ ዩክሬን፣ ስፔን፣ ፈረንሳይ፣ ሮማንያ እና ሰሜን መቄዶኒያ የእሳት መከላከያ አውሮፕላኖችን ወደ እስራኤል ልከዋል። የእስራኤል መከላከያ ሰራዊት አይዲኤፍ የፍለጋና የነብስ አድን ቡድኖች 3687 መኪናዎችና የአየር ምልከታ አውሮፕላኖች በማሰማራት ደግፏል። የፍልስጤን ባለስልጣናት እርዳታ ለመስጠት ፍላጎታቸውን አሳይተዋል። ነገር ግን እስራኤል ይህንን እርዳታ መቀበል እንደማትፈልግ ተጠቁሟል። በሜ አንድ መገባደጃ ላይ እሳቱ በአብዛኛው ተቆጣጥረነዋል ብለው ነበር። ነገር ግን ቃጠሎዎችን ለመቆጣጠር ደግሞ ጥረቶች እንደቀጠሉ መረጃዎች እያሳዩ ነው። የተፈናቀሉ ነዋሪዎች እንደ ሻአር ሐጋይ ቤት ሜር እና ኔቪ ኢላን ወደ መኖሪያቸው መመለስ ጀምረዋል ይሆናል። ፕሬዝዳንት ኢሳክ ሄርዞግ እሳቱ የአየር ንብረት ቀውስ አካል መሆኑን ጠቅሰው ለወደፊቱ የህግ እርምጃዎችና ዝግጁነቶች አስፈላጊ አጽንዖት ሰጥተዋል። የአሜሪካ ግዛቶች ገዳይ አውሎ ነፋሶች እስከ

እንመልከታት በ2024ና በ2025 መጀመሪያ ላይ በተከሰቱ ኃይለኛ ውሎ ነፋሶችና ተያያዥ ከባድ የአየር ሁኔታዎች ተፈትናለች። እነዚህ ክስተቶች በተለይም በደቡባዊና ምስራቃዊ ግዛቶች ከፍተኛ ጉዳትን አስከትለዋል። በ2024 ብቻ 27 የአየር ሁኔታና የአየር ንብረት አደጋዎች በእያንዳንዳቸው ቢሊዮን ዶላር ወይም ከዚያ በላይ ወጪ ፈጥረዋል። ይህም ከ198 ጀምሮ ሁለተኛው ከፍተኛ ቁጥር እንደሆነ ተመዝግቧል። ከሴፕቴምበር 2024 ጀምሮ በአሜሪካ ደቡባዊና ምስራቃዊ ግዛቶች ከፍተኛ ጉዳት ደርሷል። በኖርዝ ካሮላይና በአሽቪል አካባቢ በስዋናኦ ወንዝ ምክንያት ታሪካዊ የጎርፍ መጥለቅለቅም ተመዝግቧል። ይህም ከ1916 ወዲህ እጅግ ከፍተኛው ነበረም። የመሬት መንሸራተት፣ የፍርስራሽ ፍሰቶችና የጎርፍ መጥለቅለቅ ቤቶች፣ ንግዶችን፣ መንገዶችንና መሰረተ ልማቶችን እንዳልነበር አድርገው ድመዋል። ሄለን የሚባለው ገዳይ አውሎ ነፋስ ደግሞ በአሜሪካ ውስጥ እጅግ ከፍተኛ የሆነ ውድመትን አምጥቷል። የአትላንቲክ አውሎ ነፋስ እስራኤል እና አሜሪካ ሁለቱ ወዳጅ ሀገራት በተፈጥሮ አደጋዎች ምክንያት ከፍተኛ ፈተና ውስጥ ናቸው። በእስራኤል በኢየሩሳሌም አካባቢ ያለው ሰደድ እሳት በአካባቢ በሰው ልጅና በባህል ላይም ከፍተኛ ጉዳትን አስከትሏል። በአሜሪካ እንደ ሄለን እና ሚልተን ያሉ ገዳይ አውሎ ነፋሶች በሺዎች የሚቆጠሩ ህይወቶችን ነጥቀዋል፣ መሰረተ ልማቶችን አፍርሰዋል እና ቢሊዮን ዶላሮችም ፈሰስ ተደርጓል። ሁለቱም ሀያላን ሀገራት የአየር ንብረት ለውጥን ለመቋቋም መሰረተ ልማቶችን ማሻሻል የተጎዱ ማህበረሰቦችን ለመደገፍ ዓለም አቀፍ ትብብርና የሀገር ውስጥ ጥረቶችን እያጠናከሩ ነው። አሁንም እነዚህ ሁለት ሀገራት ድርና ማግ ሆነው እጅ ለእጅ ተያይዘዋል። ላለያዩ የተማማሉት ሀገራት አሁንም በፈተና ላይ አንድ ላይ አብረው ቆመዋል። እስራኤል በምድሯ ላይ ታላቅ ነበልባል አፍኗታል። በአሜሪካ ደግሞ ገዳዩ አውሎ ነፋስ እየጮኸ ከብዷታል። እስራኤል እና አሜሪካ እንደ ሁለት ተቃቅፈው የሚቆሙ ዛፎች እጅ ለእጅ ተያይዘው ይቆማሉ። የእስራኤል ተራሮች በሰደድ እሳት ሲቃጠሉ፣ የአሜሪካ ሜዳዎች በገዳዩ አውሎ ነፋስ ሲናጡ፣ እነዚህ ሁለት ሀገራት ከመቼውም ጊዜ በላይ አንድነታቸውን አጠናክረዋል። ይህ የእነዚህ ሁለት ሀገራት ታሪክ ነው። በጨለማ ውስጥ ተስፋን የሚያበሩ በመከራ ውስጥ እርስ በርስ የሚደጋገፉ ናቸው። እንዴት ነው የሚያመልጡት ማለታቸው አይቀርም። በልባቸው ያለው የጋራ መንፈስ በታሪካቸው የተሸፈነ ጽናት እናም ለተሻለ ዓለም ያላቸው የማይነቃነቅ ራእይ ነው መልሱ የሚሆነው። እስራኤል በኢየሩሳሌም ተራሮች ላይ እሳትን በመቋቋም የዓለምን ድጋፍ በመጥራት ተነስታለች። አሜሪካ ባአውሎ ነፋስ የተቀጠቀጡ ከተሞቿን እንደገና በመገንባት የሕዝቧን ተባባሪ መንፈስ እያነቃች ነው። እነሱ ብቻቸውን አይዋጉም። እንደ ሁለት እጆች ተጣምረው እርስ በርስ ተደጋግፈው የመጣባቸውን ደስታና መከራ አብረው ይወጡታል። ይህ የሁለቱ ሀያላን ሀገራት ታሪክ ነው።